ኢየሱስ አዳኝ ለመሆኑ ምንም ጥርጥር የለውም። ስለዚህ እናንተ ችግራችሁ፣ ድንቁርናችሁ አይዲዮሎጂ የምታወሩትን ከምታወሩት ጋር ስለሚጋጭባችሁ እንጂ። እመቤታችን ቤዛ ተባለ። ቤዛ የሚባሉ እኮ ብዙ ልጆች አሉ። እዚህ ብዙ ልጆች የወንድሜ የሚስሟ ቤዛ ነው። እመቤታችን ቤዛ ስለተባለ ሰርፕራይዝ የሆናችሁበት አልገባኝ። ስንት ወጠምሻ ቤዛ ተብሎ እኮ ይጠራል። እናንተ እኮ የቆረቆራችሁ እሱ አይደለም፣ እናቱን ልታቀሉ ስለምትፈልጉ እናቱን ለመናገር ስለምትፈልጉ ክብሯን ለመንሳት ስለምትፈልጉ እንጂ ቤዛ የሚባል ስንት ዝንባ ማበሻ ይቻለሁ። የእመቤታችን ቤዛ መባል ለምን እንደገረማችሁ ባይበቃኝም ማለት ነው። ደንቆሮ በጤ መቼም አይገባችሁ፣ መቼም ሊገባችሁ ስለማይችል ተፋቱኝ። እኔ በነካችሁኝ ቁጥር ሞልጫችኋለሁ ለመሰላችሁ ሞልጫችሁ አንድን ጴንጤ ከኛ በላይ ለምታመልኩት ከኛ በላይ እናመልኳለን ትላላችሁ አታመልኩትም እስቲ አንድ ጴንጤ ለጌታችን ለመድሃኒታችን ለኢየሱስ ክርስቶስ ለቤዛችን ለአምላካችን እስቲ አለም በቃይም ብሎ የመነን አንድ ጴንጤ ያሳዩ አላችሁ እንዴ አላችሁ ለጌታችን ለመድሃኒታችን ብቻ የመነኑ ስለ ጌታ ብቻ ዘሆልድ የሚጸልይ አንድ ጴንጤ አሳየኝ፣ የላችሁ። ማታ ስትሸጓጎር ነው የምታድረው። አትችልም። እኛን የመናገር ሞራል የለህም ብዬ እኮ ነው ምነግር። የለህም እኮ ብዬ ነው ምነግር። አሳየኝ፣ አሳየኝ። ከመለፍለፍ ውጪ አሳዩኝ እኮ ነው ምላችሁ። እስቲ ለጌታችን ለመድኃኒታችን፣ ገብቷችሁ በቃ እሱ ነው አዳኛ። አመን ናችሁ ግን፣ አንድ አሳየኝ እኮ ነው ብሎ አንድ ጴንጤ ስለ ጌታ ብሎ ይህንን ዓለም አልፈልግም ብሎ በድንግልና የተቀመጠ ጴንጤ አንድ አሳየኝ ነው ምል። ዝንባምነ ነው ብዬ እየነገርኩ አታመጣልኝም። ማንንም ለማተባቸው የሞቱ የአዲስ አበባ ልጆች ሂድና የተሰዉት ማን ናቸው? ለዛውም ዓለም በቃኝ ብለው የገቡት አይደለም። እነዛማ ምን እንደሚሆኑ ልንገር እነዚህ የኔ ቢጤ ምኑ በደመ ነፍስ የተከተል ነው። ውስጡን ሳንማር ሃይማኖታችን በልጅነታችን የተሰበከው የገባን እነሱ እንኳ ሊቢያ ላይ ይሄን ማተብ አንፈታም፣ እኛ ክርስቲያኖች ነን ብለው የጨርቆስ ልጆች ሞተውለታል። ብዙ ግብጾች ታርደውለታል። ለሃይማኖታችን ይችን አላስነካም ብለው ስለዚህ የእናንተ ኢየሱስ አድናል ብሎ የሞተ ጴንጤ ያለ የለም ገና ሊቢያ በረሃ አዩ ሙስሊም ስባሉ ከሙስሊሙ በላይ አልሃምዱሊላ የምትል ጴንጤነ መሰረት የለህም ብዬ እየነገርኩ ነው። መሰረት የላችሁ ዝንባብ ናችሁ እየነገርኳችሁ ነው። ምንም ስለማታመጡ እናንተ ከኦርቶዶክስ ጭንቅላት ላይ የማትፋቱ ደና ቆርት ስለሆናችሁ ልክልካችሁ ሊነገራችሁ ይገባል። ዝም አልናችሁ በእኛ ሃይማኖት አትናገሩ እሱ መርሲስጣቸው ተውት ስንባል ዝም ስንላችሁ እኛ ደግሞ የዚህ ዘመን ኦርቶዶክሶች ልክ ልካችሁ እንነግራችኋለን። የእኛ ሃይማኖት ይሄን ስል ይሄን ስጠላል። ያ ዘመን አብቅቷል። እንሞልጭሃለን። ልክ ልካችሁ እንነግራችኋለን። እኔ ያንን አይዲዮሎጂ አልሰማ እነግርሃለሁ ልክ ልክ ንሳ እንነካችሁ ስለሆነ ምትነኩን ልክ ልካችሁን ነግራችኋለሁ ደናቁርት። አንድም በኢትዮጵያ ምድር ላይ አንድ ለጴንጤ ብሎ የሚዘጋ እንኳን አንድ ነገር የሌላችሁ ዝጋታሞች፣ ተግበስብሳችሁ ነጭ ተከትላችሁ የምታመልኩ አንሰማችሁ፣ ምድረ ቆሻሻ። አንድ ቀን ለእናንተ እንኳን የሚዘጋ የለም የለም። እኔ ማቀው የሙስሊም ሃይማኖት የኦርቶዶክስ ተዘጋ ነው የእናንተ ልሳናችሁ ይዘጋ። አንድም ነገር የላችሁ ዝምባም፣ ሂድና አስፈቅድ መንግስትን ይራስፈቅድ ዛ ያልሰማችሁ ግብስ መብታችሁን እንኳ ማስከበር ኢትዮጵያ ውስጥ ያልቻላችሁ ዝንባም፣ ጴንጤን የመታ ብትናገረኛ አልሰማህም። ዝንባም ወፌ ላችሁ ወፌን ብላችሁ እኮ ነው ምላችሁ። ቁጭ ብላችሁ ለሊት ሙሉ ኦርቶዶክስን ስትሳደብ ምትል ደናቁርት፣ እኔ አልሰማም። ምድረ ደንቆሮ አንድም ነገር የላችሁም። ሀጠራዋ ህያሁላ እን እንዴ ዝም ብለ ከመሬት ተነስተ እየመጣ ኦርቶዶክስ ትናገራለ እከካም ዝምባም ከእናንተ በላይ ላሳያችሁ። እንዴ ፓስተር ለፓስተር ላይፍ ላይ ስትሰዳደቡ ላውጣው። ከእናንተ እኮ የባሰኛ ላይፍ ላይ ስትሰዳደቡ ላይፍ ላይ ሜሴጅ ፓስተር ለፓስተር በውስጥ ሜሴጅ የተሰዳደባችሁ ማውጣላችሁ። አፋችሁን እንዲት ጭናላችሁ። ከእኛ በላይ ያስታወካችሁ ቡሽቲ ለቡሽቲ እየተባባላችሁ አለ እኮ እናውጣላችኋለን። ኩንታሌባ ከእናንተ በላይ ተሳዳቢ ያለ እንዴ ልክስክስ አስመሳዮች፣ ውርጋጦች፣ አስመሳይ እናወጣላችኋለን፣ ጎልጉለን ከፈለጋችሁ። ቁጭ ብለው ፓስተር ለፓስተር ቡስቲ ሌባ፣ ከኔ ሃይማኖት አትበልጥም የኔ ሃይማኖት እንዲህ ነው፣ ቁጭ ብላችሁ ላይፍ ላይ እየተበሻሸቃችሁ ዝንባ ሙላ አትሊስት። የእኛ አባቶች እንዲህ አይነት ነገር እንኳን አታገኙባቸውም። ዱርዬ ሆነው ሊገኙ ይችላሉ። ኦፍኮርስ እኔ ራሴ ያደል እንደምሰድባቸው ቢኮዝ፣ ማንም ፍጹም የለም ከክርስቶስ ውጭ ፍጹም እግዚአብሔር ብቻ ነው። ሁሉም ላይ እንከን ይገኛል። ፍጹም እግዚአብሔር ነው። ማንም ፍጹም የለም እዚህ ምድር ላይ፣ ማንም ፍጹም የለም። እንኳን እኔ ዓለማዊ ኑሮ የምኖረው ቀርቶ ዓለም በቃኝ ብለው የገቡት ገዳም ላይ ፍጹም ሊሆኑ አይችሉም። ፍጹም እግዚአብሔር ብቻ ነው። በዚህ ምድር ላይ አንድም ፍጹም አታመጣም። እኔ ላይ ያለውን ጉድፍ ልታወጣ ስትሞክር፣ አንተ ላይ ያለውን ጉድፍ መጀመሪያ ተመልከት። እኔ አልሰማህም ስለማልሰማ ማለት ነው። ማንም ፍጹም የለም። እስቲ የትኛውም ፐርፌክት ነው የምታመጣው? የለም ፍጹም እግዚአብሔር ብቻ ነው በዚህ ምድር ላይ። ፍጹም እግዚአብሔር ነው። የሰው ፍጹም አይቻልም ማንም። የእኛም ቢሆኑ ፍጹም ናቸው ብትለኝ አልሰማም። ፍጹም እግዚአብሔር ብቻ ነው በዚህ ምድር ላይ። ማንም ጋር ብትመጣ ከላይ እስከታች፣ የየትኛውም ሃይማኖት ተከታይ ብትሆን ፍጹም አታመጣም ፍጹም እግዚአብሔር ብቻ ነው። በሰው በእሱ አምሳያ የተሰራ ማንም ማንም ቢሆን ፍጹም የለም። ፍጹም እግዚአብሔር ብቻ ነው። የሰው ፍጹም የለም። ኢየሱስ ከሲኦል ማምለጫ አይደለም። ኢየሱስ ያድናል ክላልክ ከሲኦል ልታመልጥ ኢየሱስም የቆሎ ጓደኛ አይደለም። ኢየሱስ ማታ ታይቶኝ ኢየሱስ እንዲህ ብሎኝ ኢየሱስ ውጭ ሀገር ስትሄዱ ታየኝ ጸልዬ ልሃለው። ውጭ ትሄዳለ ጭራሽ የሰው ብልት ይዛችሁ መጸለይ እኮ ጀመራችሁ። የሰው እቃ ይዛ የምትጸልይ ሴት አይቻለሁ። የሴቶቹን ጡት ጨምቃችሁ ጨረሳችሁት። ኢትዮጵያ ውስጥ ቄጤማ ግጣችሁ ቅጣችሁ ጨረሳችሁት። ምን ቀራችሁ? ይህን ፈልጋችሁ ከሆነ እኔ ልክ ልካችሁን ነግራችኋሉ። ብዙ ነገር ማቀዋለኝ። እንደው እኔ ሌላ ማከብራቸው ደግሞ ቤተሰብ የሆኑ ጴንጤ ስላሉ ሮሚ እነሱ እንዳይደብራቸው እያልኩ ነው። እንደ እንዳልክ አይነት ከኦርቶዶክስ ኦርቶዶክስ የትኛውም ስልጣን ያለው ስልጣኑን በስነስርት ካልተጠቀመ ትቀማለች። እንዳልክ ድቁና ይዞ አዲስ አበባ መጣ። አዲስ አበባ ላይፍ ሳያት ውር ውር ውር የሚለውን ሁሉ ነገር አማረው። በፍጹም በኛ ሃይማኖት ዳቆን ሆነ ጭፈራ ቤት ዝምባም ስተተገኘ ትቀማለ ለምን ተቀባው ብሎ ይችን ደካማ ጎን የፈረደበት። ከኦርቶዶክስ ቤት ያኮረፈ ሁላ እመቤቴን ይዞ ነው የሚያለቅሰው። እመቤቴ እንዲያደረጉታል እኔ ኢየሱስ ስላልኩ እኔ እንዲህ ስላልኩ ትዝታውስ ከትዝታው በላይ ለመቤቴ የዘመራለ እንዴ? ከትዝታው በላይ ለመቤቴ የዘመር የለም። ይሄ ዝንባም እንኳን ሰው ሆኖ ስለ ወላዲት አምላክ የዘመረው ከሱ በላይ የለም። የሆነ ነገር ከቤቷ ሲጎልባችሁ የወጣችሁ ምድረስ ዝንባም፣ ኦ ኢየሱስን እንዲህ ስላረኩ ተባረርኩኝ። ዝንባም እኛን ሰማችሁ ምድረስ ዝንባም ቡሃ ቃፍ ሄድናዛ አወን አብድ ኢዚ ነው ላይፍ አወን አብድ ሄደ ለእንዳልኩ ዌልካም ፓርቲ ተዘጋጅቶለት ሳቢ ተለቀቀበት። ጴንጤ ሆነ ሃይማኖቴን በሰልባጅ በብር በምናም ምቀይር ሴት አደለው ብቀይር እኮ እዚህ ሀገር ኦፈር አርገውኛል አንድ ጊዜ ብቻ ገብቼ፣ ሮማን ዝርያ ጴንጤነት ተቀበለች፣ ኢየሱስ እንደዚህ ብሎ ከኤርፖርት ተቀበለች ብዬ አስብዬ እዚህ አንድ ሁለቴ ገባ ወጣ ብዬ፣ ኢትዮጵያ ቦሌ አካባቢ ግድን ግድ አዳራሽ ተከራይቼ ሐዋርያዋ ሮማን መጣች። ሐዋርያዋ ሮማን ከለንደን አገር

እኔ የማመልከው አምላክ የፉገራ አምላክ አይደለም። እኔ የማመልከው አምላክ እንደዚህ በፉገራ የምኖርበት አምላክ አይደለም። እናንተም ማታዩትን የማይ አምላክ እያንዳንዱ እንቅስቃሴን የማየውን አምላኬን የምፈራ ነኝ። ያ ኦርቶዶክስ በአዘዘችኝ መሰረት ላኖር እችላለሁ። ጌታዬ መድኃኒታችን ኢየሱስ ክርስቶስ በፈቀደልኝ መንገድ ላኖር እችላለሁ። ነገር ግን ለብር ለዚህ ነገ ለሚቀር ተድካሻ ብልጭልጭ አለም ብዬ ሃይማኖቴን አልክድም አልክድም ኔቨር ኤቨር። ቸግሮኝ እምበለው ጥቼ ሜዳ ላይ በወርቅ ሃይማኖቴን አልክድም ብዬ እየነገርኩ ነው። በተአምን እንደ ማተርዋት ምንም ስቸሽን ውስጥ በሆን ሃይማኖቴን አልቀይርም፣ በሃይማኖት አልደራደርም። የፈለገ መናጢ ዱርጌ በሆን እንኳን ሃይማኖቴን አልቀይርም፣ በመብርሃን ስፔሻሊ አልደራደርም። እመብርሃንን ልታጣጥሉ የምትሄዱበት መንገድ እረግጥሃለው። አትችሉም፣ ማናችሁም። ከዚህም ከዛም ቢሆን በእናቱ ከመጣችሁ እሱም ይሄን ነው ምላሹ። እርግጠኛ ነኝ በዚህ አልኮናንም። እረግጣችኋለሁ፣ እረግጣችኋለሁ። ከእኛ በላይ አንዳችሁም አታመልኩትም። በድፍረት የምነግራችሁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከኦርቶዶክስ በላይ እናንተ አታመልኩትም አታመልኩትም። አንዳችሁም ስለ እሱ ብላችሁ ይሄን አለም ትታችሁ የመነናችሁ አላየሁም። አዳራሽ ሙሉ ሰው፣ ቂጥህን እያወዛወዝ ዘጠና ዲግሪ የአፍሪካ ሙዚቃ እየጨፈርክ ኢየሱስ ያድናል። ቂጥ ተወዛውዞ የዳነ አይቻላቅ። ቂጥ አወዛውዞ የዳነ አንድም አላየሁም የለም። ስለዚህ ያልሰማ